እማና አባ እነሱ የሰሩትን ይኸው አምጥተው አልሰሩም እንዴ? ኧረ እማና አባ የሰው ነገር ኮፒ እማ አባ ከተጀመረ መጥፎ ነው ታውቂያለሽ። እኔም ጋር አሁን ሽምግልና ልክ ያለው ብለ ሌላ ነገር አላለችም። አይ እማና አባ ማናባሽ መጨረሻ ላይ ወይ አንድ ዲቃላ ሳይመጣ ወይ ይጣላሉ። እዩ፣ ዛሬ የዛሬ ደግሞ ያቺ አፍቅር አለው ብላ መጣለች። አላየሽም? አፍቅር ይዘኛል አለች። ሁለተኛ ቤት ሁለተኛ ቤት። ጨዋ ናት፣ የጨዋ ልጅ። ጨዋ ናት፣ የጨዋ ልጅ። ኦሆ የጨዋ ልጅ የውብ ነሽ የውብ አበባ ነሽ የውብ አበባ ሃይሚዬ፣ ብሩኬን ሃይሚና ብሩክ ሲመጡ የውብ ነሽ ነሽ አበባ። የእኛ እኮ ድምቀቶች፣ የሚዲያው ድምቀቶች፣ ስነ ስርዓት ያላቸው ኦዴንሶቻቸውን የሚያስከብሩ፣ ይሄን ነገር አንፈልግም ሲሉ አንፈልግም ካሉ ምክራቸውን የሚሰሙ በቃ የፍቅር ትምሳሌት እንዲ ያች ልጅ የት ሄደች? አረ መቅጠም ነበረባት ዛሬ ቲጂ ናት ማናት? በመጣችልና በገጠመች አስቱ አስቱ ናት ቲጂ የምትባለው የምትገጥመዋ እሷ እሷ ጎበዝ ናት። አው የኔ ውድ ብን ነው መታደው እንደ ዛሬ መታገጥም ጥም ብታረግልን እንደው አይ ጥሩ ነበር። የኛ ሙሽራ የዛሬዋ አረነው ጎፈሬዋ የኛ ሙሽራ ሹራብ ሰሪ ወሰዳት ቡሩኬ ሳሚሊ

ላኪ ጠቢብ ጋኒ አልመጣችም ዛሬ። የዛሬውን አይታ እኮ እናቴ ከጥፍሯ እስከ ጸጉሯ ድረስ ነቅንቋዋታል። አላየችም ወይ እራዎ ተቃጥሎአል። እንዲያ ከቤት እኮ ገቡ እኮ። አልሰማሽም ምንድን ተቃጥሏል። ሰፈሩ ሙሉ ተቃጥሏል ነው የምልሽ። ገና ይቃጠላሉ። የዛሬውን ይችን አዩ እንጂ ገና ደግሞ የበለጠ ይቃጠላሉ። ገና የበለጠ ይቃጠላሉ። ሐኪም ቤት፣ አዎ ሐኪም ቤት የሄደ በግቡ እኮ እነ ክሎርግሶን ቀጥተው ሸርተቴ መሸርተቴ እንደው ጋር ገላገሉን ሚዲያ ራሱ ሰላም ያገኛል ብላ ዛሬ

ውለን እዚህ ደርሰናል። ሁሉም ጠፋ ብለን አንቺም ጠፋሽ እኮ ማዙካሽ መጣች እንዴ? ማዙኳ ስትመጣ ነው ፎቶ እንደዚህ የምታደርገው። ብለን አ መታለች እንዴ? ጠብቆኝ

ሳሚልኝ እንትና ሀናን እንግዲህ መድኃኒቷ ልትውጥ ሄዳ ነው። ትናንትና በዚህ ሰዓት አይደል መድኃኒቴን ውጪ እመጣለሁ ብላ የተፋችው። ግዘር መጣችልሽ ይለች አስከብቻ አገባች ስቢያት ነበር። ወሬ ሞቅ ሞቅ ያለበት ቦታ ነው የሚመቻቸው የኛ ልጆች አይደል?

ሃናን እና ሳሜን ልኝ እኮ ጎትች ያመጣኋቸው ነበር። እንቅልፏ መጥቷል፣ እያዛጋች ነው። አረ፣ ምን ወገቤን አሞኝ ነው። በእናትሽ ከምግብ ቤት ነበረ ታዘው የመጣው ምሳ። የዛ ዕቃ አልቆሽ ብረት ብረት ይሄ እንትን ጅን ቤት ያለው እና የማንሳት ቁጠሪው እና የውጭ ዕቃ ታጥቢያለሽ፣ የውጭ ዕቃ ታጥቢያለሽ። ቤተሰቦቹ ናቸው የሚሰባሰቡት። አስራ ሶስት ቤተሰብ ናቸው። ኢትዮጵያ ወደ ሰባት ስምንት አለ እና የሰው ዕቃ ታጥባላችሁ። የመጣም እራሱ ይጠብ እንጂ ግዴታ ነው። ከነ ምግቡ አይሄድም። አረኛ ጋና ምግቡን ግቡን ጣርገን ጥለን እንደዛው ነው የምንሰጠው። እዚህ የቤተሰብ ነው። እዚህ የቤተሰብ ነው። ከነ ቆሻሻ አይሄድም። አይ የቤተሰብ ከሆነ ኦኬ፣ ግን የማውጣም ከሆነ ግን ራሳቸው ናቸው የሚያውቁት። የቤተሰብ ነው እቃውን ራሱ ይዋሳሉ፣ ምናምን ያመጣሉ፣ ብዙ ነገር አለ። አይ አይዞሽ እናቱ ሚስጥሽ በርቺ፣ ጠንታራኝ አረን ለአንድ ቀን አይደል? ይኸው ተለያየ ነው፣ በሳምንት ቅዳሜ ነው። አሁን እሺና አፈቀኝ ምን ካለ ቦታ እንቅልፍ መተኛ። ኧረ ምን ይተኛሉ እነዚህ። መቱ ገላቸውን ታተው፣ እራት በሉ

ቤኪ ደግሞ ምንድነው? ዳይመንድ ነው እንደ የምታስርላት ሲለው ነበረ። ዳይመንድ አስቧል ለመሰለኝ፣ ብሩክ ሊያስርላት። ይሄ ብቻ ነው የሚያስፈልገው። መጣ። ለምን ትመጫለሽ እንዴ? መጣው ብለሽ ነው እንደምንመጨው። እና ብቻ ጥሩ እኔ ያየኋቸው በጣም ደስ ብሎኛል። በምን መተው ይሆን እያልኩ ያካሩ እን።

ዛሬ እኮ ተቃጠልሽ። በሌሊት የዛሬ አጣሽን እንደዚህ ነው። ሰራ ሰራንልሽ ልሽ እንደዚህ። ይኸውልሽ አንዳንዴ እኮ ይኸውልሽ፣ የሚወዱትን ሰው እንደዚህ እንዲያቀን ናፍቆት፣ ናፍቆት ምን እንደሚያደርግ ማወቅ አለብሽ።

እሷን እሺ፣ ምን ወጣኝ? ምን እንደሆነ ብታ እሙ እኛ እኮ እሙ እሙ ሁለተኛ ቤታችን ነው። ከዛ ሶስተኛ ቤታችን አስቴር ነች። አሁን እኛ እናንተ ባትከፍቱ እኛ የት ልንንከራተት ነው? ንገሩን ስ

ኧረ በርታ፣ በቃ ዛሬ። እኔ እምልህ ዛሬ አወፍራሙ ዛሬ እኔ ጆፌ ጥዬበታለሁ። አቤት ሸሚዙ፣ ነጭ ሸሚዝ ነብሶ። አንዳንዴም እኮ ወፈር ያለ ሰው እኮ ለሶፍም እኮ ደስ ይላል። ኧረ ዛሬ እኔ እኔ ነኝ ያየሁት በደንብ። ተይ፣ ምን ነው ግን ገኒዬ፣ እግዚአብሔር ግን ጥሎ እንደማይጥል በዝች ልጅ ላይ ግን አይግርምሽም ግን በጣም የወደቀች በጣም ችግርና መከራ የተበታተናቸው፣ እውነት አብርሃም እኮ የብዙ ሰው ነው ቤት። ናኔን አስገቢያት፣ በያት። አይ ናንዬ ደግሞ እሚ አሁን እኛ በእኛ ግን ያልተጫወተብን ሰው የለም። አንዳንዶቹ ያንኳኩብናል፣ አንዳንዶቹ ያስወጡናል። አንዳንዶችም ደሞ እኮ የፈለገችን ደነገጠች እኮ ቤቷ ሲገለብጠን፣ ብሌን ቤት ሄድ ብሌን ሄድ ማንጋር ያገኛችኋለች እኔም የምልሽ እኔን እና አንቺ ኳዶር የሆነናል ኳዶር የጨርቃችንን ማሬ እኔ እኔ ገለብጣችኋለሁ። እኔ ቪዲዮ የዘጋሁት ምን መሰላችሁ? እዚህ ጋ አየችኝና መግባቴን አየችኝና ስልክ ከፈተች፣ የኔ ቲክቶክ አላት ማለት ነው ሴት እይታ በቪዲዮ ቤቴን በቪዲዮ አታሳይ ብላ የሆነ ጊዜ ስለተናገረችኝ ለዛ ነው ያጠፋሁት። ነገር ካለ ዝቅ ብዬ ይቅርተ ይቀ ማለት በርከት ይበቃል፣ ትተነዋለን ነው